ሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የዩቱብ ቻናል ተከታታዮች በሙሉ ደህና ናቸው እንዴት ናችሁ ከእኔ ጋር በጣም ሰላም ነኝ አልሐምዱ ልላህ እናንተ እንዴት ናችሁ ስራ እንዴት ነው አፍያ ሁሉ ሰላም ነው አይደለ ይህን ሰሞን ዩቱብ ላይ መጥቻለሁ አላውቅም፣ ያው ነገር ያቸዋለሁ። ትናንትና ቪዲዮ ለቅቄ ያለው ግን አብዛኞቻችሁ አላያችሁትም። ያላያችሁት ካላችሁ ድጋሚ ግቡ ና። በዛ ላይ ደግሞ ይሄን ስራ ለመስራት ያሰባችሁ እህቶች ካላችሁ እዛ ላይ ብታጠኑ ጥሩ ነው፣ ብትመለከቱ ጥሩ ነው። ስለዚህ ዩቲዩብ ቻናሌን ብትከታተሉ ለእናንተ ጠቃሚ እንጂ ጎጂ አይደለም። በአጭሩ ማለት ነው ይሄ እና ተከታተሉ። ሰብስክራይብ ያላደረጋችሁኝ እህቶች ካላችሁ ደግሞ ሁላችሁም ሰብስክራይብ አድርጉኝ። እይታ ቢኖረውም ሰብስክራይቡ በጣም ዝቅተኛ ነው። ስለዚህ ከፍ አድርጉልኝ ማለት ፈልጋለሁ። ለእናንተ ደግሞ የሚጠቅማችሁ ስለሆነ ቶሎ ቶሎ ቪዲዮዎቹ ሲመጡ ወዳው ወዳው እንዲደርሷችሁ ዩቱብ ቻናሌን ሰብስክራይብ አድርጋችሁ ተከታተሉ ማለት ነው። ዛሬ የመጣሁላችሁን ለእናንተ በሚጠቅም ነገር ነው። ሁልጊዜም በሚጠቅም ነገር ነው የምመጣው፣ ነግሬያችኋለሁ ከዚህ በፊትም። በዛ ላይ ደግሞ ለእኔም ስራዬ ቀላል እንዲሆንልኝ ና ከዲካም እንዲገለግለኝ ኦንላይን መስራት ስለምፈልግ ነው ዩቱብ ቻናል የከፈትኩት ብያችኋለሁ። ዛሬ ደግሞ ለእናንተ ምን አስፈላጊ ነው ከዚህ በፊት የስራ ቢዝነሶች እዛ አገር ላይ ወይም ሀገር ቤት ስንገባ ምን ያዋጣል? ምንም ብንሰራ ይሻላል? የትኛው ይሄዳል? ይህን ስራ ለመስራት ደግሞ ምን ያህል ካፒታል ያስፈልጋል ስትሉ ነበር። ዛሬ ስምንት የስራ ቢዝነሶችን ይዤላችሁ መጥቻለሁ እነዚህ የስራ መስኮች ደግሞ ምን ያህል ገንዘብ እንደሚያስፈልጋቸው እያንዳንዶቹን በዝርዝር እነግራቸዋለሁ ካየሁት እንዲሁም ደግሞ ከተረዳሁት እንዲሁም ከሰራሁት ስራ አንጻር የሚያዋጣውን ስራ እናንተ ትወስናላችሁ ከነገርኳችሁ በኋላ እንደገና ደግሞ የእናንተ ተሰጥኦ ከማንኛው ስራ ጋር ይሄዳል የሚለውን ተንተናችሁ ከተረዳችሁ በኋላ ይበልጥ ያዋጣኛል ከተሰጥኦ ጋር ይሄዳል የምትሉትን ስራ መጀመር ትችላላችሁ እኔ ግን ባለኝ አቅም የስራዎቹን ውጤታማነት አትራፊነቱን አጣርቼ ወደ እናንተ ለማቅረብ ዛሬ መጥቻለሁ። እነዚህ ስምንት ስራዎች ምንድን ናቸው? ተከታተሉ። የመጀመሪያውን ስራ የምጀምርላችሁ እኔ ከሰራሁት አንጻር ከማውቀው አንጻር የማውቀውን ራሴ እርግጠኛ የሆንኩበትን ስራ ነው የምነግራችሁ። ይሄ እርግጠኛ የሆንኩበት ወይም የሰራሁት የጀመርኩት ስራ ምንድነው? እንደምታውቁት የቤት እቃ ሱቅ መሸጥ የቤት እቃዎችን አስገብታችሁ ሱቅ ለመክፈት የምትፈልጉ እህቶች ካላችሁ፣ ስለዚህ እኔ ራሴ የጀመርኩ ስለሆነ እርግጠኛ ሆኜ የምነግራችሁን ነገር አዳምጡ። የቤት እቃ ለመጀመር በመጀመሪያ ምን ያህል ካፒታል ያስፈልጋችኋል? ምን ያህል ካፒታል ያስፈልገናል የምትሉ እህቶች ብዙ ናችሁ። እጃችሁ ላይ ያለውን ገንዘብ ታቁታላችሁ። ይሄ የቤት እቃ ለመክፈት ደግሞ የሚያስፈልገውን ገንዘብ እኔ አውቀዋለሁ በትንሹ ይሄን የቤት እቃ ሱቅ ለመክፈት ከ400 ሺህ ብር እስከ 800 ሺህ ብር ሊያስፈልጋችሁ ይችላል። እንደናንተ አቅም ይወሰናል። ግን 800 ሺህ ብር ስላላችሁ ብቻ ያንን 800 ሺህ ብር ባንዴ ረጭታችሁ የቤት እቃ መስገባት የለባችሁም። ይሄ ያከስራችኋል። ሲቀጥል ደግሞ ማድረግ የሌለባችሁ ነገር፣ መጀመሪያ ስራ እንደጀመራችሁ በካርቶን እቃ ማስገባት የለባችሁም። ለምሳሌ ተመሳሳይ እቃ በአንድ ካርቶን ውስጥ ለምሳሌ ሀያ ፍሬ ሊሆን ይችላል። ያ ተመሳሳይ እቃ ሀያ ፍሬ ደግሞ ገንዘባችሁን ይዞት ይቀመጣል። ማንኛው እቃ ደግሞ እዚህ ሀገር ላይ እንደሚሄድ አታውቁም። አልተረዳችሁም? ቶሎ ቶሎ የሚሄደውን እቃ ደግሞ ማወቅ አለባችሁ። እንዳትከስሩ ማለት ነው። ገንዘባችሁን ይዞት እንዳይቀመጥ መጀመሪያ የሚሄደውን ማወቅ አለባችሁ። ይሄ እንዲሆን ደግሞ ማድረግ ያለባችሁ ነገር ምንድን ነው? አዳምጡ። መጀመሪያ ማድረግ ያለባችሁ ነገር የቤት እቃ ለመክፈት ሱቅ ለመክፈት አንድ አይነት እቃ ከአንዱ አይነት እቃ ሶስት ፍሬ ወይ አራት ፍሬ ማስገባት አለባችሁ። ከዚህ በላይ አያስፈልጋችሁም። ያ እቃ ቶሎ ቶሎ የሚሄድ አይነት ሰዎች ተጠቃሚበት ተጠቃሚ የሚሆኑበት አይነት ቶሎ ቶሎ የሚጠይቋችሁ ከሆነ ያንን እቃ ደግማችሁ በካርቶን ማዘዝ ትችላላችሁ፣ ከተረዳችሁ ካወቃችሁ በኋላ ማለት ነው። ግን የመጀመሪያ ጊዜ ካርቶን ማስገባት በጭራሽ አይመከርም። እኔ ከተለምዶዬ አንጻር በመጀመሪያ እኔ ሳላውቀው በፊት በካርቱን በካርቱን ያመጣኋቸው እቃዎች በጣም ብዙ ናቸው። ግን እስካሁን ድረስ ያልተሸጧሉ የተቀመጡ ማለት ነው። ገንዘብ ይዘው ተቀመጡ ማለት ነው። በእርግጥ እቃ ይጨምራል እንጂ አያከስርም። ግን ሌላ እቃ ተጨማሪ ለማምጣት ገንዘባችሁን ስለያዘው በምን ታመጣላችሁ? እንደዚያ መሆን የለበትም። ቶሎ ቶሎ ተተገላበጠላችሁ፣ ግን ገንዘቡን በዛው ልክ ስለሚገላበጥ ሌላ ሌላ እቃ መጨመር ትችላላችሁ። ገንዘባችሁን ሙሉ ለሙሉ እዛ ካርቶን እቃ ላይ ካስገባችሁት ግን ሌላ እቃን ለማምጣት ብር ያጥራችኋል። እንደዛ መሆን የለበትም። ስለዚህ በብትን በብትን ሶስት ፍሬ አራት ፍሬ ታመጡና ታስገባላችሁ። እንደዛ ካደረጋችሁ በኋላ ነው ተጠቃሚውን እያያችሁ የምጨምሩት ማለት ነው። በአጭሩ ከአራት መቶ ሺ ብር እስከ ስምንት መቶ ሺ ብር ድረስ ካላችሁ እጃችሁ ላይ የቤት እቃ ለመሸጥ በቂያችሁ ነው፣ መስራት ትችላላችሁ። እሺ ስለዚህ ታወራን፣ ኪሳራውን ደግሞ ልንገራችሁ። የቤት እቃ ስትጀምሩ ኪሳራው ምንድን ነው? ኪሳራው አንድ ጉልበታችሁን ጊዜያችሁን መስጠት ያስፈልጋል። ምክንያቱም የቤት እቃ ስታመጡ እተራ ማውጣት አለ። በእርግጥ ኦንላይን ከሄደላችሁ በጣም ምርጥ ነው። ካልሄደላችሁ ግን የግድ እተራ ማውጣት አለባችሁ። ሰዎች እንዲለምዱት ሱቃችሁን አውቀው እንዲመጡ ለማሳየት ማለት ነው። ያን እቃ ስትወስዱ የሚሰበርባችሁ እቃ ይኖራል። ስትረትቡ እዛ አንስታችሁ ረጭታችሁ እንደገና ስሰበስቡ ለወዛደር ሰጥታችሁ ተሸክሞ ሲያመጣ ሲያወርድ ብዙ እቃ ሊሰበርባችሁ ይችላል። ያያ ኪሳራ ይኖረዋል። እዚህ ጋር ተራ ስታወጡ ብቻ የሚሰበረው ሳይሆን ከአዲስ አበባ ጭናችሁ በካርቶን ተጭኖ በመኪና ሲመጣ ከሌላ እቃ ጋር አንድ ላይ ተዳብሎ ስለሚመጣ ወዛደሮች ሲያወጡ ሲያወርዱ፣ እንደገና ደግሞ መኪና ላይ ከሌላ እቃ ጋር ሲጋጭ ምናምን ሊሰበርባችሁ ይችላል። ያ ያ ነገር ሊያከስራችሁ ይችላል። በእርግጥ ብዙ ጊዜ አይሰበርም፣ አንዳንድ ይሄ ግን መሰበሩ አይቀርም። ይሄ እንዳለ ማወቅ አለባችሁ። የተሰበረውም ቢሰበር ግን ዋጋችሁን ትንሽ ጭማሪ ያድርጋችሁ መሸጥና ማካካስ ትችላላችሁ። እና ያንን ካደረጋችሁ ደግሞ ኪሳራውም እንዳለ ሆኖ ትርፉንም በዛው ልክ ማሰብ አለባችሁ። ትርፍም ይኖረዋል፣ ኪሳራም ይኖረዋል። ይሄ የተለመደ ነው፣ ንግድ ላይ ማለት ነው። ይሄን ማመጣጠን ወይም ደግሞ ማወቅ ያስፈልጋል። ከገባችሁበት በኋላ የሆነ ነገር የተሰበረባችሁ ወይ ከሰርኩ ብላችሁ መደንገጥ የለባችሁም። በቃ ከተሰበረ ተሰበረ መርሳት አለባችሁ። በሌላ ነገር እንደምታተርፉ ማወቅ አለባችሁ። የተሰበረውን ነገር ብቻ አይደለም እንዲሁ ስታው ስለስሎ መናደድ ያለባችሁ ማለት ነው። የተሰበረው ተሰበረ በቃ አለቀ። ሌላ ትርፍ እንዳላችሁ ማሰብ አለባችሁ። ትርፍም አላችሁ ማለት ነው። ከአንድ እቃ ሀያ ብር ሰላሳ ብር እንድታተርፉ ትችላላችሁ። ቶሎ ቶሎ ሄደላችሁ አምሳን ብር መቶን ብር ከካርቶን ቃ መቶ ብር ልታተርፉ ትችላላችሁ። ከመቶ ብር በላይ ልታተርፉ ትችላላችሁ። ያንን ትርፍ ነው ማሰብ ያለባችሁ። ትርፍም እንዳላችሁ ማወቅ አለባችሁ እንጂ በተፈጠረው ሁሉ የምትናደዱ ከሆነ በአንድ የጥላችሁት ትሄዳላችሁ። እንደዛ መሆን የለበትም። ይህንን ማውቃችሁ ግቡበት። ስለዚህ ይህን ስራ ለመጀመር ያሰባችሁ እህቶች ካላችሁ አትፍሩ። ይሄ ካፒታል ካላችሁ ከ700 እስከ 800 ሺህ ብር የሚሆን ገንዘብ ካላችሁ ከ400 እስከ 800 ሺህ ብር የሚሆን ካላችሁ ይሄን ስራ በእርግጠኝነት መስራት ትችላላችሁ። ዘና በሉ ማለት ነው። ስራ ካልተጀመረ እዚህ ሀገር አይኖርም። የግድ ነው፣ ስራ መጀመር አለበት። ስለዚህ የቤት እቃ ለመስራት ሀሳቡ ቅዱ ካላችሁ ካፒታላችሁ ይሄን ይመስላል። ስለ ቤት እቃ ጨረስን። ሁለተኛ ሁለተኛ ቡቲክ ቤት እንዴት ነው ይሄዳሉ እያላችሁ ነበረ። ቡቲክ ቤት የተለያየ አማራጭ ከያዛችሁ በደንብ ያዋጣል። ያዋጣል ካፒታሉስ ምን ያህል ገንዘብ ያስፈልገዋል የምትሉ ካላችሁ ደግሞ ከ400 ሺህ ብር እስከ 500 ሺህ ብር ደህና ሱቅ መክፈት ትችላላችሁ። አማራጭ ያለበት ማለት ነው። አማራጭ ያለበት ከሆነ ትርፋችሁ በዛው ልክ ነው። አንድ ሴት አንድ ቢጃማ ለመግዛት ገብታ የምትፈልገው ከለር ለሷ ለምሳሌ ነጭ ከለር የምትፈልግ ከሆነ እናንተ ያላችሁ ቀይ ሰማዩ ሌላ ሌላ ከለር ከሆነ ሳትገዛ ትሄዳለች። አማራጭ ኑራችሁ ያልኳችሁ ለዚህ ነው። አማራጭ ያለው ሱቅ ከሆነ ግን ለራሷ ብቻ ሳይሆን አልፎም ተርፎ ለልጆቿ ልትገዛ ትችላለች። ተሰቅሎ ያየችው ልብስ ለልጇ የሚሆን የሚመጥን በጣም ደስ የሚላት ከሆነ ማለት ነው። ሳታስበው ለልጇ ለመግዛት አላሰበችም። ለራሷ ልትገዛ ነበር የገባችው። ለራሷም ገዛች። ተሰቅሎ ያየችው ልብስ የልጅ ልብስ፣ ስለ አማራጭ ደግሞ ተጨማሪ ለልጇም ገዛች። ሁለት ትርፍ ባንድ ያገኛችሁ ማለት ነው። ስለዚህ አማራጭ አለው ሱቅ ከሆነ ልብስ የማይገዛ የለም እዚህ ሀገር እና ደግሞ ረከስ ረከስ ያሉ እቃዎች ማስገባት አለባችሁ። ካላችሁበት አካባቢ አንጻር የሚሄድ አይነት መሆን አለበት። ሰዎች የሚደፍሩት እንደዚህ የተጋነነ የአምስት ሺ የስድስት ሺ መሆን የለበትም። እንደ አካባቢያቸው ይወሰነዋል። እንደዚህ አይነት እቃ የምታስገቡ ከሆነ አካባቢያችሁ የማይደፈር ወይንም ደግሞ የድሃ ማህበረሰብ ያለበት አካባቢ ከሆነ እንደዚህ አይነት እቃ ማስገባት አያስፈልግም። ይሄ ያከስራችኋል። አማራጭ ያለው ከሰው ጋር የሚሄድ ተመጣጣኝ ዋጋ በቃ ተዛ ማህበረሰብ ጋር የሚመጣጠን አይነት ገንዘብ ያለውን ነው ጨርቅ ማስገባት ያለባቸው። በዛ ላይ ደግሞ የምሰፉ የልብስ ስፌት ልምድ ያላችሁ ከሆናችሁ ቡቲክ ቤት ስትከፍቱ አንድ ልብስ ረዝሞ ከሆነ የምታሳጥሩበት ወይንም ደግሞ ጠቦ ከሆነ የምታሰፉበት ሲስተሙ ወይንም ልምዱ ካላችሁ ያቺ ሴት የምትፈልገውን አይነት ልብስ በምትፈልገው አይነት ነገር ሰርታችሁላት ደስ እያላት ከፍላ ይዛላችሁ ትሄዳለች ማለት ነው። ስለዚህ ቡቲክ ለመክፈት ያሰባችሁ ሰዎች ይሄ ቢዝነስ ካላችሁ መክፈት ትችላላችሁ። በዛ ላይ ደግሞ የሆነ ቢዝነስ ስትከፍቱ ወይንም ደግሞ ሱቅ ላይ ተቀምጣችሁ የምትሸጡ ከሆነ ፈገግታ የግድ ነው። ፈገግታ ያስፈልጋል ሰዎችን ለመሳብ እና ደግሞ የአምስት ብር የአስር ብር ቅያሬ መኖር አለበት። ማለትም ከሌሎቹ አንጻር የእናንተ የአምስት ብር ቅናሽ፣ የአስር ብር ቅናሽ መኖር አለበት። ሰዎች እንዲስቡላችሁ፣ ደንበኛ እንዲመጣላችሁ፣ አዲስ ተሆናችሁ እንደዛ ማድረግ ያስፈልጋል። ከዛ ሲለምድላችሁ ከነሱ ጋር ተመሳሳይ አድርጋችሁ መሸጥ ትችላላችሁ። እስከሚለምድ ግን መቀነስ የግድ ነው ያስፈልጋል። ምክንያቱም እናንተ አዲስ ናችሁ። ደንበኛን ለመሳብ ሲባል የሆነ ነገር መኖር አለበት፣ የተለየ ነገር፣ ሰዎች እንዲመጡላችሁ ማለት ነው። ስለዚህ የቡቲክን በተመለከተ ይሄን ይመስላል። ሌላ ሶስተኛ ስራው ምን ያዋጣል ላላችሁ፣ ይሄ ደግሞ የልብስ ስፌት፣ ልብስ ስፌት ብቻ ማለት ነው። ልብስ ስፌት ከሆነ ምን ምን መሟላት አለበት መሰላችሁ? አንድ የመጋረጃ እዚህ ሀገር አማራጭ ይላል። በተለይኛ አካባቢ የሆናችሁ እዚህ አማራጭ ያለው ከለር ያለው መጋረጃ ጨርቅ ማስገባት አለባችሁ። የፍራሽ ጨርቅ የፍራሽና የትራስ ጨርቅ የሚሆን እዚህ ሀገር አብዛኛው ሰው የሚጠቀመው የፍራሽና የትራስ ልብስ ነው። ምክንያቱም አረቢያ መጅልስ ለመግዛት ወይንም ደግሞ ሶፋ ለመግዛት አብዛኛው አቅም የለውም። እንደዛም የሚጠቀም ከስንት ሀብታም አንድ ነው። ከስንት ሀብታሞች ውስጥ ነው። አብዛኛውን የሚጠቀመው የትራስ ልብስና ይሄ መገደፊያ ምናምን እንደዛ ነው። መጋረጃ ግን የግድ መጋረጃ ሁሉም ሰው ያስፈልገዋል፣ የሆነ ጨርቅ ያስፈልገዋል፣ ርካሽም ቢሆን። ስለዚህ መጋረጃ አማራጭ ያለው ጨርቅ ታስገባችሁ። እዚህ አካባቢ የሚመጣጠን ማህበረሰቡ ሊገዛው የሚችለው ርካሽ የሆነ እንደዚህ አይነት ጨርቆችን አስገብታችሁ ሰፍታችሁ የምትሰጡ ከሆነ የምታከፋፍሉ ከሆነ በደንብ ያዋጣችኋል። ስለዚህ የቢጃማ ስፌት ልምድ ያላቸው የመጋረጃ ልብስ ስፌት ያላቸው የመገደፊያ፣ የትራስ ልብስ፣ የፍራሽ ልብስ እነዚህን የምትሸጡ ከሆነ እየሰፋችሁ የምደረድሩ ከሆነ ማለት ነው እነሱ ያዋጣሉ ይሄዳሉ በደንብ ተጠቃሚ ያላቸው እነሱ። ምክንያቱም አብዛኛው ማህበረሰብ ርካሹ ይሄ ስለሆነ ዋጋ የሚቀንሰው ይሄ ስለሆነ አብዛኛው ማህበረሰብ በያንዳንዱ ቤት ከስንት አንድ ነው እንጃር ብያ መዝለስ አልተለመደም። የምንጠቀመው ይሄንን ነው ከኒ ጀምሮ ማለት ነው፣ ከኒ ጀምሮ የምንጠቀመው የፍራሽ ልብስና የትራስ ልብስ ነው። ስለዚህ ገዥ አላችሁ፣ ይሄዳል፣ አይቀመጥም፣ አይበላሽባችሁም፣ ኪሳራ የለውም። እናንተ ምንም የሚያከስረው ነገር የለም። የእኛ አሁን የቤት እቃ ሲጀመር የቤት እቃ ተሰባሪ ስለሆነ አብዛኛው የሚሰበረው የሚወላጨመው ምናምን ሊያከስራችሁ ይችላል። ይሄ ግን ልብስ፣ ጨርቅ፣ ምናምን ነገር የሙያ የሙያ ስራ ምንም አያከስራችሁ፣ የሚያከስራችሁ ነገር የለም። ስለዚህ ይህንን ደግሞ ስራ ለመጀመር የፍራሽ ልብስ፣ የትራስ ልብስ ጨርቆችን አስገብታችሁ እየሰፋችሁ ለመሸጥ የሚያስፈልጋችሁ ካፒታል ከመቶ ሺ ብር እስከ መቶ ሀምሳ ሺ ብር ድረስ እስከ ሁለት መቶ ሺ ብር ድረስ ሊያስፈልጋችሁ ይችላል። ከዛ እየሸጣችሁ እየሸጣችሁ የጎደሎቻችሁን ጨርቆች ማሟላት ትችላላችሁ። ምክንያቱም ከመቶ ሺ ብር ያልኳችሁ ለመመሰላችሁ የሙያ ጉዳይ ነው ይሄ ሙያ ካላችሁ እነሱ ራሳቸው ጨርቅ ኖሯቸው እናንተ ጋር መጥተው ሊያሰፉ ይችላሉ። እናንተ ሰዓት ገዙ ጨርቁን በሙያችሁ ብቻ ትከፈላላችሁ። ስለዚህ ከ100 ሺህ ብር እስከ 200 ሺህ ብር ካላችሁ ይህን ስራ መስራት ትችላላችሁ። ዘና ብላችሁ ማለት ነው። ሲንጀር ነው የሚያስፈልጋችሁ መኪናው፣ እሱም ብቻ መግዛት ነው። ከዛ የተወሰኑ ጨርቆችን ሰቅላችሁ እነዛንእነዚያን ጨርቆች እንደ አማራጭ አድርጋችሁ የሚፈልገው ሰው ከመጣ በሚፈልገው ከለር ካለ ገዝቷችሁ እናንተ ጋር አሰፍቶ የሙያችሁንም የጨርቃችሁንም ተከፍላችሁ ትሸጣላችሁ ማለት ነው። ስለዚህ ለዚህ ስራ የሚያስፈልገው ከመቶ ሺህ እስከ ሁለት መቶ ሺህ ብር ድረስ በቂው ነው እሺ። አራተኛ ስራ አራተኛ ስራ ደግሞ የሸቀጥ ማከፋፈያ የሸቀጥ ማከፋፈያ የምትከፍቱ እህቶች ትርፋችሁን በመጀመሪያ ልንገራችሁ። ከአንድ ካርቶን መቶ ብር ሊሆን ይችላል የምታተርፉት። ከአንድ እቃ ደግሞ ሶስት ብር አራት ብር ሊሆን ይችላል የምታተርፉት። ግን አከፋፋይ ከሆናችሁ በደንብ ነው የምትሰሩት። ምክንያቱም በአንድ ቀን ስልሳ ሰባ ሰው ከእናንተ ይወስዳል። በካርቶን ነጋዴ ማለት ነው። ያ ሲገላበጥ በቀላሉ ብዙ ትርፍ አላችሁ፣ ብዙ ትርፍ አላችሁ። አከፋፋይ ስትሆኑ በደንብ ትርፍ አለው። ሸቀጥ ደግሞ ምን ያህል ቀላል እንደሆነ አጠይቁኝ። ምክንያቱም ተረክባችሁ ታስገባላችሁ፣ ይደረደራላችሁ፣ ለነጋዴ እያወጣችሁ መሸጥ ብቻ ነው። እንደዚህ ማገላበጥ ምናምን አይጠበቅባችሁ፣ ማከፋፈያ ስትሆኑ ማለት ነው። ግን እንደዚህ የምንድነው ዝም ብሎ እነዚህ ሰፈር ላይ የሚከፈቱ ሱቆች አሉ አይደለ? እንደዛ ከፍታችሁ ዝም ብላችሁ ለመቆም ከሆነ እሱ ያዋጣችሁ መቆሙ ነው የሚያታክታችሁ። ትርፋችሁን አትሰቡት። መቆሙ ያታክታችኋል፣ መጠበቁ ማለት ነው። እንደዚህ አይነት መሆን የለበትም ካሰባችሁ እና ደግሞ ስራ ላይ ለመሰማራት ካሰባችሁ ትርፍ የግድ መኖር አለበት። ራሴን በደንብ ማስተዳደር አለብ ዘና ብዬ የምትሉ አይነት ከሆነ ማከፋፈያ ነው መክፈት ያለባችሁ። ቶሎ ቶሎ የሚገላበጥ ስለሆነ እሱ ምንም ቢሆን አያክስራችሁም። ይሄ ማከፋፈያ ለመክፈት ምን ያህል ያስፈልጋል የምትሉ አላችሁ ደግሞ ይህ ማከፋፈያ ለመክፈት ከ800000 እስከ 900000 እስከ 1 ሚሊዮን ድረስ ሊፈጅባችሁ ይችላል። ከ800000 እስከ 1 ሚሊዮን ድረስ ሊፈጅባችሁ ይችላል። ምክንያቱም አንድ አይነት እቃ 60 ካርቶን፣ ሰባ ካርቶን ልታስገቡ ትችላላችሁ። እንደዛ ሲሆን ብር ብዙ ያስፈልገዋል። የተለያየ እቃ ስለምትይዙ ማለት ነው። ስለዚህ ከ800000 ብር እስከ 1 ሚሊዮን ድረስ ካላችሁ ማከፋፈያ ሱቅ የሸቀጥ ማከፋፈያ መክፈት ትችላላችሁ። የሚያከስራችሁ ነገር የለም፣ በእርግጠኝነት እሱም መስራት ትችላላችሁ። ይህን ያህል ካፒታል ካላችሁ ማለት ነው። ግን ዝም ብሎ ሱቅ ለመክፈት እኔ አልመክራችሁም። በእርግጥ ስራ ነው፣ እሱ ራሱ የተወሰነ ትርፍ ሊኖረው ይችላል። ግን ድካሙ ይበልጣል። ሰው መጠበቁ ቶሎ ቶሎ ትርፍ የለውም። ቶሎ ቶሎ አይገላበጥላችሁም። በአንድ ቀን አንድ ሰው ሊሆን ይችላል የምታስተናግዱት፣ በአንድ ቀን ሶስት አራት ሰው ሊሆን ይችላል የምታስተናግዱት። ይሄ ደግሞ ትርፍ አይባልም። ሸቀጥ ብዙም ትርፍ ስለሌለው ማለት ነው። የሁለት ብር የሶስት ብር ትርፍ ነው ያለው አገላባጭ ካልሆናችሁ እና ከፋፋይ ካልሆናችሁ እንደዛ የምትሸጡት ሱቅ ብዙም ትርፍ የለውም እና ድካሙ ይበልጣል፣ ባይነኝ እሱን ማለት ነው። እሺ፣ ወደ አምስተኛ ስራ ስንሄድ ደግሞ የከብት እርባታ። አብዛኞቻችሁ ገጠር አካባቢ ከሆናችሁ የከብት እርባታ መስራት ትችላላችሁ። ምንድን ነው የሚያስፈልጋችሁ ለእናንተ ፍሩሽካ እንደገና ደግሞ የሚግጡት ሳር፣ በደንብ እረፍ ብለው የሚዝናኑበት በደንብ ተንቀሳቅሰው አየር የሚያገኙበት ቦታ የሚመገቡበት፣ ይሄ ይሄ ያስፈልጋቸዋል። ቦታቸው አመቺ ከሆነ ለእነሱ የሚያገለግል ምግብ በደንብ ካላቸው ፍሩሽካ የምትጠቀሙ ከሆነ ከብቶቹ የሚያገግሙበት ምንም ምክንያት የለም፣ ዘና ብለው የሚኖሩ ከሆነ ማለት ነው ይህን የከብት እርባታ ለመጀመር ላም ብቻ ለመግዛት ማለት ነው። ላም ብቻ የምታረቡ ከሆነ ወተታቸውን ለመሸጥ የምታረቡ ሀሳብ ካላችሁ ይሄ ማለት ነው። ገጠር አካባቢ ከሆናችሁ፣ ገጠር አካባቢ ከሆናችሁ፣ ከተማ ሆናችሁ ደግሞ አመች መሆን አለበት ቦታችሁ ማለት ነው። አብዛኛው ገጠር ነው የሚመቸው፣ ግን ከተማ ሆናችሁ አንዳንድ ቦታዎች አመች ሊሆኑ ይችላሉ። እናንተ ናችሁ የምታውቁት ከቦታችሁ አንጻር ማለት ነው። ያን የምትሰሩ ከሆነ ቢያንስ ስድስት ላም መግዛት ብትፈልጉ ከመቶ እስከ መቶ ሀያ ሺህ ድረስ ሊፈጅባችሁ ይችላል። አሜሪካን ላም ለመግዛት ማለት ነው። ከመቶ እስከ መቶ ሀያ ሺህ ድረስ ልጨረሱ ትችላላችሁ ደህና ላም ለመግዛት። ስለዚህ ስድስት ላም ለመግዛት ወደ ስድስት ላምም መግዛት አይጠበቅባችሁም። በሶስት ላም መጀመር ትችላላችሁ። እስከ አምስት መቶ ሺ ብር እስከ አራት መቶ ሀምሳ ሺ ብር ድረስ ካላችሁ እነሱ መስራት ትችላላችሁ። ምክንያቱም እንትኑ ወተቱ ስለሚሸጥ ምግባቸውን ይችላላችኋል። ከዛ ሲወልዱ ደግሞ ያ የሚወልዱስ ለእናንተ ትርፋችሁ ነው። እንደዛ እንደዛ አድርጋችሁ መሸጥ ትችላላችሁ። አለይኩም በድጋሚ ማለት ነው። ቅድምዬ ስድስት የስራ ቢዝነሶችን ነገርያችኋለሁኝ። ከዛ በመሀል ሰው መጣ እና ገበያ መጣ ወደ ገበያ ሄርኩኝ። አሁን ግን መስቶ እቤት ገብቻለሁ ማለት ነው። የተቀሩት ሁለት ቢዝነሶች ናቸው። እነዛ ሁለት ቢዝነሶች ምን ምን ናቸው? ልንገራችሁ። የሚያስፈልጋችሁንም ካፒታል በዛው ነግራችኋለሁ። እስከ መጨረሻው ድረስ ለእናንተ የሚጠቅም ስለሆነ ተከታተሉ። እሺ ስድስቱን ዘርዝሬላችኋለሁ። ምን ያህል ወጪም እንዳላቸው ነግሬያችኋለሁ። ሰባተኛ ሰባተኛ የስራ መስክ ወፍጮ ቤት መክፈት። በተለይ ገጠር አካባቢ ላላችሁ ሰዎች ወፍጮ ቤት፣ ከተማም ብትሆኑ ወፍጮ ቤት መክፈት፣ ለእናንተ ይሄ ቢዝነስ ነው፣ ምርጥ ቢዝነስ። ወፍጮ ቤት አንድ ቤት ውስጥ ሶስት አራት ወፍጮ መትከል ትችላላችሁ። ምንም ያህል ነዳጅ ቢወደድ እነዛ ወፍጮዎች በጣም ትርፈኛ ነው የሚያደርጋችሁ። በእርግጥ ወፍጮ ቤት ስትከፍቱ የሚበላሽ ዕቃ ይኖራል፣ ሌላ የምትተኩት ገዝታችሁ ማለት ነው። ግን ቢሆንም ምንም ያህል የተበላሸ ቢበላሽም በሚበላሸው ልክ ትርፈማላችሁ። በጣም ብዙ ሰው በወፍጮ ነው የሚያስፈጨው በእጁም ይፈጨለም። ስለዚህ ከተማም ሆናችሁ ገጠርም ሆናችሁ ይህንን ወፍጮ ቤት ለመክፈት ያሰባችሁ እቅዱ ኖሯችሁ መጀመሪያ ስተውሰለሱ ላይ የነበራችሁ በእርግጠኝነት እኔ ሀገሩ ላይ እያየሁት ነው። በደንብ ያዋጣል፣ በደንብ ያዋጣል። በናፍታም የሚሰራ ይሁን፣ በሌላ በነዳጅም የሚሰራ ይሁን፣ በኤሌክትሪክም የሚሰራ ይሁን፣ በጣም ምርጥ ቢዝነስ ነው። ግን ሴት ለሆናችሁ እንደኔ ለእህቶች ማለት ነው። የግድ አንድ ሰው ያስፈልጋችኋል። ፈጪ ማለት ነው። ወይ ባለቤታችሁ መፍጨት አለበት፣ ወይ ሌላ አንድ ሰው መቀጠር አለበት። ስለዚህ ያ ተቀጣሪ ሰው ምን ያህል ደሞዝ ይፈጃል? ምን ያህል ደሞዝ ያስፈልገዋል? እስከ ገጠር ከሆናችሁ እስከ አራት ሺህ ብር ልትቀጥሩ ትችላላችሁ። በአንድ ወር ውስጥ ማለት ነው። በአንድ ወር አራት ሺህ ከአራት ሺህ እስከ ስድስት ሺህ የሚሰሩ አሉ በአንድ ወር ውስጥ ግን ትርፋችሁም ይሄን ስላችሁ በዛው ልክ ነው። ይሄ ክብደ ከባድ እንዳይመስላችሁ፣ ይሄ ገንዘቡ ለፈጭ የምትከፍሉት ገንዘብ ከባድ እንዳይመስላችሁ፣ ትርፍም አላችሁ በዛው ልክ። በእርግጥ ራሳችሁ ብታስተዳድሩት ራሳችሁ እየሰራችሁ ራሳችሁ ሚዛን መዝናችሁ የምትቀበሉ አይነት ከሆነ ራሳችሁ የምትንቀሳቀሱበት አይነት ከሆነ እሱ በጣም ጥሩ ነው። ግን ሰው ከሌላችሁ ደግሞ እንደኔ ሴት ለሆናችሁ የግድ ሰው ያስፈልጋችኋል። እናንተ ወፍጮ ቀስቅሳችሁ ባይታችሁ መዝናችሁ እንደገና ደግሞ ከስተመሮች ሲመጡ እንደዚ ለማጫጫን ምናምን አይሆንም፣ ለሴት ልጅ አይሆንም፣ አይመከርም። ግን የራሴ የምለው ታማኝ ሰው አለ፣ ይሄን ስራ ብሰጠው በእርግጠኝነት ይሰራልኛል ብላችሁ የምታምኑት ሰው ካለ ለዛ ሰው ትሰጡትና ያንን ወፍጮ ያንቀሳቅስላችኋል ማለት ነው። ይሄን ወፍጮ ቤት ለመክፈት በእርግጥ ቀላል አይደለም፣ አሁን ላይ ተወዷል። ከአንድ ሚሊየን በላይ እንጂ ከአንድ ሚሊየን በታች አታገኙ። ወፍጮ ለመግዛት ማለት ነው። ግን አቅሙ ያላችሁ ብዙ ትኖራላችሁ፣ ወይንም ደግሞ ሀሳቡ ኖሯችሁ ይሄንን ነገር ማወቅ ማጣራት የምትፈልጉ ሰዎች ትኖራላችሁ። ያለው ነገር ስለ ወፍጮ ይሄን ይመስላል። ከአንድ ሚሊየን በላይ መኖር አለበት። በዛ ላይ ደግሞ ነዳጅም ብዙ ይፈጃል። ነዳጁም ቀላል አይደለም። በኤሌክትሪክ የሚሰራ ከሆነ መብራት ያለበት አካባቢ ከሆናችሁ እሱ በጣም ቀላል ነው። እሱ ስራችሁን ያቀልላችኋል። ስለዚህ ይሄንን የወፍጮ ቤት ለመክፈት ያሰባችሁ እህቶች ካላችሁ ወይንም ወንድሞች ካላችሁ ራሳችሁ የምትሰሩት ከሆነ ያዋጣል። የሚያስፈልጋችሁ ካፒታል ደግሞ ከአንድ ሚሊዮን እስከ አንድ ሚሊዮን አንድ መቶ ሺህ ድረስ ሊያስፈልጋችሁ ይችላል። ሰባተኛ ስራ ይህን ይመስላል። ስምንተኛ ስራ ደግሞ ከተማ ውስጥ የሆናችሁ ለምሳሌ ከኛ ከጃማ ውጭ እንደዚህ አዲስ አበባ ውስጥ የምንኖሩ ከሆነ ወይም ደግሞ ሌላ ከተማ ደሴ ኮምቦልቻ አካባቢ የምትኖሩ ከሆነ ራይድ ስራ መጀመር አንድ ራይድ ለመግዛት ያገለገለ ማለት ነው ከአንድ ሚሊየን ሁለት መቶ ሺ እስከ አንድ ሚሊየን አራት መቶ ሺ ድረስ ልታገኙ ትችላላችሁ ያገለገለውን ማለት ነው አዲስ ሳይሆን የተጠቀሙበት ተጠቅመው ሊሸጡት የፈለጉት ያንን አይነት ራይድ ለመግዛት መኪና ለመግዛት ከአንድ ነጥብ ሁለት ሚሊዮን እስከ አንድ ነጥብ አራት እስከ አንድ ነጥብ ስድስት ምናምን ድረስ ታገኛላችሁ። ስለዚህ ሴትን ብትሆኝ፣ እህቴ አንቺ ገዝተሽ ራይድ ስራ ለመግዛት ብትፈልጊ ራስሽን መስራት ትቻያለሽ፣ ሌላም ሰው መቅጠር ትቻያለሽ። ለሌላ ሰው ታከራይሁና በአንድ ቀን አንድ ሺ አራት መቶ ብር ለአንቺ ገቢ ይሆንልሻል ለሌላ ሰው ተሰጪዋለሽ መኪናውን። አንቺ ምንም ወጭ ሳይኖርብሽ በአንድ ቀን ብቻ አንድ ሺ አራት መቶ ብር ይከፍልሻል። የተጠቀመበት ሰውዬ ማለት ነው፣ ወይንም ያከራየሽው ሰውዬ አንድ ሺ አራት መቶ ብር ገቢያለሽ። በየወሩ ማነው በየቀኑ ማለት ነው። በአንድ ቀን አንድ ሺ አራት መቶ በወር ደግሞ እሰቢው ስንት እንደሚመጣ አንድ ሺ አራት መቶ በሰላሳ አባጩ። ስለዚህ ከተማ ላይ የሆናቸው በእርግጥ እኛ ጋር የለም፣ እዚህ ጃማ አካባቢ የለም እንደዛ ግን መስራት አትችሉም ማለት አይደለም። መስራት ትችላላችሁ አቅሞ ካላችሁ እዚህም ቢሆን ግን ብዙ ተጠቃሚ አይኖረውም። ውድ ስለሆነ ራይድ ይዞ ለመሄድ ስድስት መቶ ብር በአንዴ በአንድ ሰው ብቻ አንድ አንድ ብቻ ለመሄድ ማለት ነው። ስድስት መቶ ብር አራት መቶ ብር ከዚህ በላይ ልከፍሉ ትችላላችሁ። እንደዚህ ውድ ስለሆነ እዚህ እኛ ሀገር ግን ስድስት መቶ ብር አሁን ከፍሎ በአንዴ በአንዴ በአንድ ትራንስፖርት ማን ነው የሚከፍለው? የለም፣ አይደፈርም። ጭራሽ እኔም ሂጂ ብትሉኝ እኔ እራሴ አልሄድም። ስለዚህ እዚህ ጃማ ውስጥ ሳይሆን ከተማ ላይ የለመዱት አካባቢ ለምሳሌ እንደ አዲስ አበባ እንደ ደሴ አካባቢ ወደ ኮምቦልቻ አካባቢ ለሆናችሁ ሰዎች ይሄንን ይሄንን መስራት ትችላላችሁ። ስለዚህ እስካሁን የነገርኳችሁ ስምንት ቢዝነሶች እናንተ ልባችሁ ውስጥ ያለ ልሰሩት ያሰባችሁት ከሆነ መረጃው ይሄን ይመስላል። የሚያስፈልጋችሁ ካፒታል ደግሞ ከዚህ እስከዚህ ብዬ የጠቀስኩላችሁ ይሄን ይመስላል። ከዛ እናንተ ደግሞ እኔ አሁን የነገርኳችሁ መረጃ እንዳለ ሆኖ ከሌላ ሰው ደግሞ አንዳንድ መረጃዎች የሚሰሩትን ሰዎች በተለይ ካገኛችኋቸው ማለት ነው። እዚህ ስራ ላይ የተሰማራችሁት የተሰማሩ ሰዎች ይኖራሉ። እናንተ የምታስቡት ነገር አለ ጭንቅላታችሁ ውስጥ ይሄን ብሰራው ብላችሁ የምታስቡት ከዘርዘርኳችሁ ውስጥ አንዱ ሊሆን ይችላል። ያንን አንዱን ስራ ሌላ የሚሰራ ሰው ትጠይቃላችሁ። ደውላችሁ ይሄ ስራ ልሰራው አስቤ ነበረ ምን ይመስልሃል ብላችሁ እንዲህ ሐሳብ ጠይቁት። ከዛ የሚሰጣችሁን አስተያየት የተወሰነ የምትረዱት ነገር ይኖራል። ትይዙትና ማለት ነው። ድጋሜ ሌላ ሰው ካገኛችሁ ታጣራላችሁ። እርግጠኛ ስትሆኑ ያንን ስራ ትጀምሩታላችሁ። በእኔ በኩል ግን ካጣራሁት አንጻር እነዚህ የዘረዘርኩላችሁ የስራ መስኮች የሚያስፈልጋቸው ካፒታል ይህን ይመስላል። ለዛሬ ያለኝ ቆይታ ከእናንተ ጋር ይህን ይመስላል። ተጨማሪ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። የምትሉትም በዚህ ዙሪያ እስካሁን በዘረዘርኳቸው የስራ መስኮች ላይ የምታስቀምጡት ወይንም ደግሞ የምሰጡት ኮሜንትም ካለ ከስር ጻፉልኝ አያለሁኝ። ጥያቄዎቻችሁን በሌላ ቪዲዮ የምመልስ ይሆናል ማለት ነው። ለዛሬ ግን በዚሁ ልሰናበታችሁ ነው። ሰላሙ አሌይኩም ወረህመቱላሂ ወበረከቱ።